ጤና ይስጥልኝ ይህ አዲስ ቢዝነስ ሪቪው ነው። በዚህ ቪዲዮ ከሰሞኑ የተመረቀውን በዱቤ ጭምር የውበት ሙያ የሚያሰለጥነውን ዞማ ቢዩቲ አካዳሚን እንዳስሳለን። በተቋሙ የሚሰጡ ስልጠናዎች ምን ይመስላሉ? የዱቤ አገልግሎትስ እንዴት ማግኘት ይቻላል? ለሚሉናም ሌሎች ጥያቄዎቻችሁ መልስ ታገኛላችሁ። ቪዲዮውን እስከ መጨረሻው እንድትከታተሉ የአክብሮት ግብዣችን ነው። ዞማ ቢዩቲ አካዳሚ እንዴት ተመሰረተ ከሚለው መነሻውን እንመልከትና በውስጡ ምን ምን ሙያዎች ይሰጣሉ የሚለውን በዝርዝር እናነሳለን። ጥሩ። ዞማ ቢዩቲ አካዳሚ ያው ረጅም ጊዜ ሆኖናል። የቢዩቲ ኢንዱስትሪ ላይ ከመነሻው ዞማ ሄር ነው። ዞማ ሄር ከተመረሰ አንድ አስር ዓመት የሚሆነው ሂማኔሮችን ነበረ በናስመጣው ሂማኔሮችን ኮስሞቲክሶችን ነበር የምንሰራው እና ከዛም ሌላ ደግሞ በሲስተር ካምፓኒ ጥፍር ቤት አይላሽ የሚሰራ አንድ ካለን። ከአዲስ አበባ ውጭ ደግሞ ወደ አሜሪካ ሀገር ራሱ የዞማ ሄር ብራንች እንዲሁም የዞማ ቢቲ ሳሎን አለ። ከዛ የሱሱ ድምር ውጤትና ያው ማርኬቱ ላይ ያለውን ጋፕ በማየት ዞማ ቢቲ አካዳሚን ለመክፈት እንደመነሻ የሚሆነን ያው ኢንዱስትሪ ላይ ረጅም ጊዜ ስለቆየን መነሻው እሱ ነው። ከተማችን ላይ የተለያዩ የስነ ውበት ስልጠና የሚሰጡ የተለያዩ ተቋማት አሉ እና ከነዛ በተለየ ሁኔታ ይዛችሁ የመጣችሁት ነገር ምንድን ነው? እና በውስጥ ውስጥ የሚሰጡ የስልጠና አይነቶች ስንት ናቸው? ምን አይነት ስልጠናዎችን እናንተ ጋር ተማሪዎች ለመማር ሲመጡ ያገኛሉ? አሉ ያው እንዳልከው ከተማችን ላይ ብዙ በእንደዚህ በቢዩቲ የውጥ ማሰልጠኛ ተቋማት አሉ። ይሄኛው ትንሽ ለየት የሚያደርገው በአንድ ጊዜ ከስድስት በላይ የስልጠና አይነቶችን ነው የምንሰጠው። ለምሳሌ በፀጉር አለ፣ በሜካፕ፣ በጥፍር እንዲሁም በአይላሽ ኦምብሬና አጠቃላይ የፌሻልን ጨምሮ ስድስት አይነት የስልጠና አይነቶችን ነው የምትሰጠው ማለት ነው። እናንተ ጋር የሚማሩ ተማሪዎች ምን አይነት ሰርተፍኬት ነው የሚያገኙት? እና ያንን ሰርተፍኬት ለማግኘት ደግሞ እርግጥ ነው እያንዳንዱ የትምህርት አይነቶች የሙያዎች የተለያየ ጊዜ ይፈጃሉ ብዬ አስባለሁ። እና ግንዳ አጠቃላይ የምትሰጧቸው የትምህርት አይነቶች በምን ያህል ጊዜ ውስጥ የሚጠናቀቁ ናቸው? አው ቆይታቸው የተለያየ ጊዜ ቆይታ ነው የሚሆነው። በመንግስት የሚያስቀምጠው የአንድ ሰው ማሟላት ያለበት ክሬዲት አውሮች አሉ። የትምህርቶቹ ረጅሙ የሚሆነው የፀጉር ነው። ከ280 በላይ ክሬዲት አውር ይፈልጋል። እሱ ማለት ወደ ሶስት ወር ፀጉሩ ይፈጃል። ሜካፕ ከአንድ ወር ስከአንድ ወር ከሁለት ሳምንት የሚወስድ ጊዜ ይኖረዋል። ጥፍርም እንደዛው አይላሽ እስከ አንድ ወር በትንሹ ቆይታቸው አንድ ወር ነው የሚሆነው ከፍተኛው ደግሞ ሶስት ወር ነው የሚሆነው ማለት ነው። ከዛ ትምህርቱን ስልጠናውን ካጠናቀቁ በኋላ የሲኦሲ ምዘና ፈተና ሚወስድ ይሆናል። እሱን ብቁ ሆነው ካለፉ በኋላ ሰርተፊኬቱን ያገኛሉ ማለት ነው። ብዙ ጊዜ ከዋጋ ጋር በተገናኘ ሰዎች አንዱ የሚማሩበትን ተቋም ከሚወስኑበት ነገር አንዱ የዋጋው አይነት ነው። ዋጋውን ተመልክተው አፎርደብል ነው ብለው ጥያቄ ያነሳሉ። እርግጥ ነው የትምህርት ጥራቱን መሰረታዊ መሆኑ ሳይዘነጋ ማለት ነው። ከዋጋ አንጻር ዞማ መማ የሚፈልጉ ተማሪዎች በአይነት የክፍያ ስርዓቱ ምን ይመስላል የሚለውን እሱ እንመልከትና ምናልባት ግን ላውንች በሚደረግበት ጊዜ እኔም ተገኝቼ ነበር እና አንዱ ከብድር ማመቻቸት ጋር ያመቻቻችሁት እድል አለበት እና እሱ ውስጥ እንዴት ነው የሚለውን አንድ ላይ አያይዘው ይመልሱ። የክፍያ ሁኔታ በእርግጠኝነት ከተማችን ላይ ቅድም እንዳልነው ብዙ የህይወት ማሰልጠኞች ስላሉ፣ እዛም ቼክ አድርገው ሊመጡ ስለሚችሉ ይህንን ዋጋ ሲያዩ ከስታንዳርድ አሁን ብዙ ጊዜ የዋጋ ጥያቄ የሚነሳው ከትምህርት ጥራቱ ጋር በተያያዘ ነው። እኛ ረጅም ጊዜ የወሰደብንና ቤቱ ላይ ብቻ ሳይሆን ኢንቨስት ያደረግ ነው ትምህርቱ ላይም ኢንቨስት አድርገናል፣ ፕሮዳክቶች ላይ ኢንቨስት አድርገናል። ይህን ስራን ለማጠናቀቅ እንዳየኸው ትልቅ ተቋም ነው፣ ወደ አንድ ዓመት አካባቢ የሚሆን ወስዶብናል። በዛ ጊዜ ውስጥ ቤቱን ሰፊ አድርጎ ከመስራት ባሻገር አስተማሪዎቹ በጣም ረጅም ጊዜ ልምድ ያላቸው የውጭ ሀገርም ተሞክሮ ያላቸው አስተማሪዎች፣ በዘርፉ ረጅም ጊዜ በስራ ላይም ማስተማር ሂደት ላይም ረጅም ጊዜ ልምድ ያላቸውን አስተማሪዎች ነው ለማካተት የሞከርነው እንደዚሁም፣ ፕሮዳክት ላይ ብዙ ጊዜ እንደዚህ የውበት ማሰልጠኛ እንትኖቹ ላይ እንደ አንድ ተግዳሮት የሚታየው የአቅርቦት ችግር ነው፣ ፕሮዳክቶች ማለት ነው። ፕሮዳክቶቹ በተገቢ ሁኔታ ከተሟሉ ሰማንያና ሰማንያ አምስት ፐርሰንት ፕራክቲስ አድርገው ራሳቸውን አቅማቸውን እያዳበሩ የሚሄዱበት ነው። ብዙ ርቀት የሄድነው ፕሮዳክትና መምህራኖቹ ላይ ነው። ከዛ አንጻር የዋጋው ብዙም ውድ የሚባል አይደለም። ከተማ ላይ ባለው ሪዝናብል መጥተው ቢያዩት ቼክ ሲያደርጉ እሱን የሚያረጋግጡት ይሆናል። እሱም እንደ አንድ ሆኖ ደግሞ እንደ ሁለተኛ አማራጭ እንደምታቆኑ አሁን ያለው የኢኮኖሚንትን የስራዎች ቶሎ ወደ ስራ መግባት ይፈልጋሉ ተማሪዎችም፣ ሰው እሱን ክፍተት ለመሙላት የተወሰነ ጊዜ የሚቆይ የብድር ሁኔታ አመቻችተናል። ያ የብድር ሁኔታ የሚሆነው አንድ ኳንተም ቴክኖሎጂ ግሩፕ ከሚባል ተቋም ጋር ነው። ባለፈው የፕሬስ ሪሊዙ ላይም እንደ የነበር ክሳት እንዳየኸው ማለት ነው። ሰው ከእነሱ ጋር ያደረግነው ስምምነት ምንድን ነው? ተማሪዎቹ በቆይታቸው የመጀመሪያውን አነስ ያለ ክፍያ እያከፍለው በስራ ላይም ከተሰማሩ በኋላ ኦር ደግሞ ትምህርታቸው ላይም ሆነው በየወሩ እየከፈሉ የሚሄዱበትን ሁኔታ አመቻችተናል። እሱ እንደ ጥሩ አጋጣሚ ነው የተወሰነ ትንሽ የሚባል ክፍያ ነው የሚከፍሉት። ከዛ በኋላ ከእነሱ ጋር በሚኖራቸው ስምምነት መሰረት ቀስ እያሉ ቀስ እያሉ ሂሳባቸውን እየከፈሉ ተበድረው የሚማሩበትን ሁኔታ እሱን እንደ አንድ ጥሩ ነገር እሱን ይዘን መጥተናል። አሁን ያለንበት ሩም የሜካፕ ሩማቸው ነው እዚህ ሜካፕ ውስጥ በጠዋት እና በከሰዓት ሁለት ፈረቃዎች ነው የሚኖሩን። በአንድ ፈረቃ ሀያ ተማሪ በሁለት ፈረቃ ሲሆን አርባ ተማሪ በቀን የሚማሩበት የሜካፕ ክላስ የሚወስዱበት ሩም ያለ ነው። ያለነው የጥፍር የተግባር ስልጠና የሚወስዱበት ሩም ውስጥ ነው ያለነው። እነዚህ እንደምታያቸው ሙሉ ለሙሉ ለጥፍር ስልጠናው አጋዥ የሚሆኗቸው ሙሉ ማቴሪያሎች ናቸው ከነ ጥፍር ቀለሙ ሁሉ የምታያቸው፣ እዚህ ክፍል ውስጥ የምታያቸው ለተግባር ስልጠና ተብለው ለተማሪዎቹ አጋዥ የሚሆኑ ሙሉ እቃዎች ናቸው። ለምሳሌ አሁን እነዚህ ማሽኖች አሉ። እነዚህ ማሽኖች ማለት ሰው መማሪያቸውም ነው። ወደ ውጭ ለምሳሌ ወደ ስራ የራሳቸውን መክፈት ቢፈልጉ፣ እንደዚሁም ተቀጥረው የመስራት እድሉ ከገጠማቸው አሁን ማንኛውም የጥፍር ዘመናዊ የምትሉ የጥፍር መስሪያ ቤቶች ላይ የሚገለገሉበት የዩቪ ማሽኖች ናቸው። እነዚህ ይሄኛው እንደዚሁም ድሪል አሁን የመጨረሻው ቴክኖሎጂ የሚጠቀሙበት መሳሪያዎች ናቸው እና ቅድም እንዳልኩ ነው በግባት ደረጃ ምንም አይነት የግባት የሚጠቀሙበት የግባት እንትን ሳይጎልባቸው ሙሉ ለሙሉ ትምህርታቸውን ስልጠናቸውን አጠናቀው የሚወጡበት ይሆናል ማለት ነው። እሺ አሁን ደግሞ ያለንበት ሩም የፌሻል ሩም ያለነው፣ በዚህ የፌሻል ስልጠናዎችን የሚወስዱበት እንደዚሁም ኦምብሬ እና አይላሽ የሚወስዱበት ነው። ልክ እንደየሁሉም የማሰልጠኛትን እነዚህ ሙሉ ግብአቶች ያሉባቸው ናቸው። በጣም አድቫንስ የሆኑ የመጨረሻ ቴክኖሎጂ ያለው የፌሻል ማሽን እዚህ ሩም ውስጥ ነው የሚገኘው። እንደዚሁም ፕሮዳክቶቹ አሁን በቃ ዓለም የደረሰበትን ትልልቆቹ ሄር ሳሎኖች እኛ ሀገር ብቻ ሳይሆኑ ውጭ ሀገር የሚጠቀሙበት የትሬኒንግ እንትኖች ናቸው፣ ማቴሪያሎች ናቸው የምንጠቀመው። እንደዚሁም ቅድም እንዳልኩ ከነ ፌሻል ማሽኖቹ ሁሉም ግብአቶች የተሟሉለት ነው። አሁን እንግዲህ የምንገኘው ገኘው ይሄኛው ደግሞ የጸጉር የተግባር ስልጠና የሚወስዱበት ክፍል ያለ ነው ከ ሁሉም ቅድም ካየ ካየናቸው በሳይዝም ትንሽ ተለቅ የሚልና በአንድ ጊዜ እስከ 30 ተማሪ መቀበል የሚችል የጸጉር የተግባር ስልጠና የሚወስዱበት ሩም ላይ ያለ ነው እዚሁ ውስጥ የተለያየ ከአስራ አራት በላይ ሴክሽኖች ይኖራሉ ከእንደ መጀመሪያ ከ ቤዚክ ከምንለው ከፀጉር እጥበት ጀምሮ እስከ መጨረሻው እስከ ቀለም ቅብ ድረስ የሚማሩበት የተግባር ስልጠና የሚወስዱበት ክፍል ነው። እዚህ ክፍል ላይ ሁሉንም አይነት ነገር አውቀው ነው እንዲወጡ የምንፈልገው። እዚህ ላይ ከሙሽራ ፍሸና ጀምሮ እስከ መጨረሻው የባህላዊ ቅድም ያወራ ነውን የባህላዊ ሹሩባን አሰራር ጨምሮ በኤኒ ከቢጎዲን ከቤዚክ ከምትለው ጀምሮ እስከ መጨረሻው የቀለም ቅብ ስልጠና የሚወስዱበት እንደዚሁም ደግሞ አድቫንስ የሆኑ አንዳንድ ማሽኖችን አውቀውበት የሚወጡበት ካለን አካዳሚ ከያዛቸው ትልቅ ቦታ የምንላቸው አንደኛው እና ትልቁ ይሄ ነው ማለት ነው። ቀጣይ የምናየው አሁን ተግባር ስልጠና ከመወሰዳቸው በፊትና የተግባር ስልጠና ከወሰዱ በኋላ የቲዎሪቲካል የሆነውን ስልጠና የሚወስዱበት የትሬኒንግ ሩም ነው። እሱን የምናይሆናል ማለት ነው። ይሄኛው አሁን ያለንበት ሩም የትሬኒንግ ሩማቸው ነው። የተግባር ስልጠና ከመወሰዳቸው በፊት እዚህ ክፍል በአንድ ጊዜ እስከ አርባ አምስት ተማሪዎች የመያዝ አቅም አለው። እዚህ ክፍል ነው ወደ ተግባር ስልጠና ከመውሰዳቸው በፊት ያሉትን የቴዎሬቲካል ስልጠናዎች የሚወስዱበት ነው። እንደዚሁም ደግሞ የተግባር ስልጠና ከወሰዱ በኋላ ወደዚህ ክፍል መጥተው ለአስር ቀን እንደዚሁም ከዛ በላይ ለሚወስድ ጊዜ ስልጠናቸውን ሙሉ ካጠናቀቁ በኋላ ወደ ስራ አለም ከመሰማራታቸው በፊት ለምሳሌ ተቀጥረው የሚሰሩ ከሆነ ወደ ተቀጥረው ወደሚሰሩበት ቦታ ሲሄዱ ለሚገቅማቸው ተግዳሮቶች እነሱን ተግዳሮቶች ይቀንሳል የሚል ብለን የምናስበውን ስልጠና ለምሳሌ ከከስተመር ሰርቪስ አያያዝ ጀምሮ ስልጠና የሚወስዱበት እንደዚሁም ደግሞ የራሳቸውን ሄርሳሎን ቢከፍቱ ወደ ቢዝነሱ አለም መሰማራት የሚፈልጉ ካሉ ሰው ከመነሻው ጀምሮ እስከ መጨረሻው ምን ማድረግ እንዳለባቸው ስልጠና የሚወስዱበት ክፍል ነው ማለት ነው። በአንድ ጊዜ ከአርባ እስከ አርባ አምስት ተማሪዎችን የመያዝ አቅም አለው። እነዛኞቹ ስልጠናቶች በተለይ በተለይ ደግሞ ጀማሪ ከሆኑ አዳዲስ ቢዝነሶች መክፈት ለሚፈልጉ በውበት ለምሳሌ ከዚህ በጥፍር ተምሮ የራሳቸውን የኔል ባር መክፈት የሚፈልጉ ከሆነ ሄርሳሎን የተለያዩ ወደ ቢዝነስ የሚሄዱ ከሆነ እዚህ ክፍል ገብተው የተለያዩ ስልጠናዎችን የሚወስዱ ይሆናል። ይሄ ማለት የተግባር ስልጠናውን ሙሉ ለሙሉ ካጠናቀቁ የሲዮሲ ፈተና ሁሉ ነገር ከጨረሱ በኋላ የሚሆን ማለት ነው። ይህን ስልጠና ከወሰዱ ይሄኛው በነገራችን ላይ የእኛ ተቋም እንደ ተቋም ኤክስትራ ምንም አይነት ገንዘብ ሳያስከፍል የሚሰጣቸው ስልጠና የሚሆነው የሚሆነው ማለት ነው። ምክንያቱም እዚህ ሆነው ብቁ ባለሙያ ሆነው የሚወጡት እነዚህ እነዚህን ተግዳሮቶች ሲያልፉ ስለሆነ ያን ተግዳሮቶች ወደዛ ደግሞ ከማለፋቸው በፊት እዚህ ክፍል ገብተው ሙሉ ስልጠናውን ከ10 ቀን እስከ 14 ቀን የሚወስዱ ስልጠና ወስደው ነው ወደ ስራ አለም እንዲሰማሩ የምንፈልገው ማለት ነው። ሶ ቤዚክሊ ይሄ ክፍል ለእነዛ የምንጠቀምበት ክፍል ነው የሚሆነው። መጨረሻ የምናስተላልፈው መልዕክት ምንድን ነው? አሁን ምዝገባ ጀምረናል። ምዝገባ መጀመራችንን ምክንያት በማድረግ ቀድሞ ለሚመጡ ሰልጣኞች የማስታወቂያ ቅናሽ ይኖረናል፣ የተወሰነ ጊዜ የሚቆይ እንደዚሁም ደግሞ በግሩፕ ሆኖ ለሚመጡ ሰልጣኞች ቅናሽ ይኖራቸዋል ማለት ነው። በግሩፕ ለሚመጡ ሌላው ቅድምም ደጋግመን እንዳወራ ነው በፍላጎት ኖራቸው መሰልጠን ማወቅ ፈልገው የአቅም ውስንነት ላለባቸው የተወሰነ የፋይናንስ ድጋፍ የሚያደርግ የኳንተም ቴክኖሎጂ ግሩፕ ጋር በመሆን ያመቻቸነው ነው። የክሬዲት እንትን ስላለ የዱቤ አገልግሎት ስላለ እሱንም ተጠቃሚ እንደሆኑ በዚህ አጋጣሚ መጋበዝ እፈልጋለሁኝ። መጥተው ይወቁ ይሰልጥኑ። አድቫንስ ያደረጉ የመጨረሻ ቴክኖሎጂ የያዙ የተለያዩ ማሽኖች ነው ያሉን። ሰው በዛ ፍላጎቱ ካላቸው መጥተው እንዲያውቁ እንዲሰለጥኑ ግብዣን አቀርባለሁ። በመቀጠልም አድራሻችንን ነው ማስታወቅ የምወደው። አድራሻችን ቦሌ ብራስ ሪያሊቲ ፕላዛ አስረኛ ፎቅ ላይ ነው። ስልክም ይኖራል ዜሮ ዘጠኝ አንዳንድ ሀምሳ አንድ ሀምሳ አንድ ዘጠኝ ሰባት ላይ ደውለው የኢንፎርሜሽን መጠየቅ ይችላሉ። እናንተንም ስላገኛችሁ ደስ ብሎኛል። አመሰግናለሁ።